እና እኔ የገረመኝ አንድ ነገር አለ አንድ ነገር አለ እስቲ ታብታብ አድርጉ ዘመዶቼ እና እቺ የማዳም ታክሲን የማዳም ታክሲን ተው በሏት ትንሽ አንበሳ ትንሿንማ እችላለሁ ማሬዋ ማሪዋ አክስማዊት ትንሿንማ እችላለሁ ባለፈው ራሱ ከመቶ ሰላሳ ምናምን ሰላሳ ስድስት ዶላር ምናምን በላይ ኮ ነው እዛ ቤት የጨረስኩት ስለዚህ እሷ ትንሿን አንበሳ አንድ ታወርዳለች ትልቅ ነው የማልችለው እና ትልቅ ነው የማልችለው እንጂ ትንሿንማ እችላለሁ አዎ ትንሿን እችላለሁ አይ እሷን እንኳ እችላለሁ አቅራራለሁ እሷን እኮ እችላለሁ ትልቅ ነው ማልችለው እንጂ። ግን የምር የሰርግ ይደገሳል። አዎ ይደገሳል። ምን ነው ምን ነው መልሱ ዱባይ ነው። ቅልቅሉ ደግሞ ሽሬ ነው። እንግዲህ ተስፋ ቆረጡ። እኔ ኮ ምስጢር አላወራም ብዬ ነበር። እሱ ነው ሰርግ እንዳለ የነገራችሁ። ስለዚህ እኔ ጨርሼ እነግራችኋለሁ። እኔ አሁን ዛሬ የማዳም ታክሲ ልረግጠ ነበር፣ ሀሳቤን አስቀየራችሁኝ። አይ እናንተ፣ ይህ ቲክቶክ እኮ ችግር አለበት። ልናወራ የምንመጣው ሌላ ኖ። ሄለን አሞራው እንኳን መጣሽ! ነይ ነይ ነይ! የማዳም ታክሲን ተይበያት፣ ካለበዛ ረገጣ ሊጀምር ነው። ይሄ የሀይለ ስላሴ የቀረ ፎቶ ግልበጣ፣ ፎቶ እየገለበጠች ነውር ነው፣ ምከሯት። ደግሞ እሷ በተጣላች ቁጥር ነገር ይጋጋናል። እኛ ነገር እያበረድን እሷ ነገር የምታጋግሉ ማናት? ሰላይኔ የኔ አምሮ እንድንሽ ነገር አታጋጊ ይበሏት እና ረቅጣታ አለው እንተናኔ ማዳም ታክሲ ነገር አታባብስ። እኛ ይሄ አሁን የአሞራና የዲዚ ፋሚሊዎች ጸጥ ረጭ ነው ማለት ያለባችሁ። ቲክቶክ ብዙ አጀንዳ አለበት፣ የራሱ አጀንዳ። ስንት ጦርነት አለ። ጸጥ ይዘች እንትና ሲትዩ ማንስም አው የማነሱም ይቺ እኔ ባይ ዘ ዌ ዶንት ላይክድ ግን ይሄ ጦርነት እንዳይጀመር ነው። ለምን ጥሩ አይደል? አሁን ቀዝቅዟል። እኔ ተመችቶኛል። ጦርን አዎ የ27 እኔ ኖ ላይክ ድ 27 ግን ጦርነት እንዳይከፈት ፈልጋለሁ። ቀጭ የዲዚና ያሞራ ፋሚሊ ጸጥ ረጭ እንዲሉ ነው። ፎቶ ፖስቱ እያቀናበራችሁ ምን እያላችሁ? ግን ጠብ የለም አራት ነጥብ ይሄን ነው ማድረገው። እኔ አሁን እኔ የሰላም አምባሳደር ነኝ። እና ነገር አታባብሽ ይበሏት። ለምን ጦርነት ወደ ሌላ ይቀየራል። አሁን ልንገርሽ ነው ነው ኪዙ ይደብራል። ለዛ ነው እኮ ስትናደጂ እንትንት ይሆናል ግን ያው ይደብ ሁለት ቀን ሶስት ቀን ይደብራል። አንድ የተራገጨልሽ በቃ እሷ ነው እንዴ? ደሞ እሷ ወደ ጅነት የአሞራውን ፎቶ ለጥፋ ቲዲኤፍ መሳደብ ሼሞኒ ነው አሞራ የቲዲኤፍ ቀኝ እጅ ሞኑ ረስተሽ ነው አንቺ። በአስራ ሶስት አመት እኮ ነው አጀንዳ የጀመረው አስራ ሶስት ነው አመቱ ነው አጀንዳ የጀመረው። አይ ማናት የማዳም ታክሲ የማዳም ታክሲ እና 27 በጣም አፍልተዋል። 27 ንም የምረግጣት ግን የማዳም ታክሲ ትንሽ ያናደድችኝ ምስል ያለበት ባንዲራ ስላረገች ነው አረምና በአንቺ ዲቦራ እዚህ እኮ ነው ያለችው። እዚህ 32 ማርያምን እኔ ከሷ ህፃን ነኝ። እናቴ ትሙት፣ እኔ ገና ልጅ ነኝ። ከዲቦራ እንደ ያለ ረጅም እኮ ናቸው። ማርያምን አይታችኋቸዋል? ዲቦራን እኔ በአካል አውቃታለሁ። አዎ ሄለን፣ ልንገርሽ፣ ይደብራል። ከዛ ደጋፊዎች ይከፋፈላሉ ግማሽ ማስጠፋት ያልቆነፈርኩት ድንጋይ የለም። ድጋሚ አጀንዳ አልፈ እንዴ? ከዛ አሁን ይበጣበጣሉ። ባለፈው እንደተባጣበጠው ድጋሚ ይሄኛው ግሩፕ ሊበጠበጥ ማለት ነው። በፊት የእነሪች ግሩፕ እንዴት እንደተበጠበጠ አይታችኋል። አሁን ደግሞ በቢ በዴዚና በእንትና ታውቃላችሁ። ታቃላችሁት ዲኤፍ ከተሰደበ እነዚህ ግሩፖች ራሳቸውን ያገላሉ። የባሰ ሌላ ጦርነት እና የማዳም ታክሲ እና 27 ማረፍ አለባችሁ። ማስጠንቀቂያ እሰጥቻለሁ ለሁለታችሁም። ይሄ ክብር ፍርድ ቤት ነው። ይሄ የእኔ ቤት ክብር ፍርድ ቤት ነው። ታውቃላችሁ ለምን እንደሆነ ታውቃላችሁ። እኔ የማስጠነቅቀው ይሄ ጉዳይ እናንተ ባነሳችሁት ቁጥር እናንተ ባነሳችሁት ቁጥር የማን ስም ነው የሚነሳው? የዲዚና ያሞራው ስለዚህ ሁለተኛ ድጋሚ ጦርነት ሊከፈት ማለት ነው። በዛ ደግሞ አንዳንድ ሰዎች አሉ፣ አንድ አራት ሰዎች ይሄን ጉዳይ የሚፈልጉት እናንተ እንድትበጣበጡ የሚፈልጉ ሰዎች አሉ። ለነዛ መንገድ ትሰጣላችሁ። የዛን ጊዜ እኔ ይሄ ማስታረቅ ቢከብድ ማጣላት ቢከብድኝ፣ ላፋቀር ላጋባ የተዘጋጁትን ሰው የእኔን እቅድ ልታበላሹ ነው ማለት ነው። ሌላ ጦርነት። ስለዚህ ስነ ስርዓት አሁን የእናንተ ብቻ ጦርነት የእናንተ ብቻ ጣ ቢሆን እኔ ምንም አልናገርም። ግን ኖዌ ኖዌ የማዳም ታክሲ ታውቂያለሽ ያለውን ኬዝ ይቺ ራሱ 27 ራሱ ታውቃለች፣ እውነት 27 ራሱ ታውቃለች። ሴትዮዋ በውስጥ እየገባች ትሰድባታለች። ለ27 እንጨት ቆስቁሺ ካለቻት ትቆሰቁሳለች። ስለዚህ አንዱ ማግለል አለበት። ከዛ ሌላ አጀንዳ ሊጀመር ነው ድጋሚ ማለት ነው። ይሄን አጀንዳ ደግሞ አንድ ሰው